ሰላም እንዴት ናችሁ? ዛሬ የዶሮ ሙሰከን አሰራር ላሳያችሁ ነው። እዚህ ጋር እንደዚህ የተቆረጠ ዶሮ አለኝ። እናንተ አንድ ሙሉ ዶሮ ከሆነ ያላችሁ ሁለት ቦታ መቋረጥ ትችላላችሁ ወይም እንደዚህ እንደኔ ማድረግ ትችላላችሁ። እኔ ለአንድ ሰው ስለምሰራ ነው። እዚህ ጋር ዶሮ እንቀቅላለሁ ማለት ነው። ውዶች እዚህ ጋራ ይሄ ቅመም አለ፣ ድረቅ ድረቅ ቅመማ ወረቀ፣ ምስማር፣ ሄር ጉድም፣ ፍልፍል፣ አስዋት እነዚህ ማጨመር እዛ። እዚህ ጋራ ውዶች ቀይ ሽንኩርት እና ነጭ ሽንኩርት ልዝ ጨምርበታል እዛ፣ ዘይ ድሬና በስላለው ማለት ነው። እና ውዶች ጫው መጨመር ትችላላችሁ፣ ምክንያቱም ስጋ ስላልሆነ ማለት ነው። ስጋ ሲሆን ጫው መጀመሪያ የማንጫምረው ያው፣ ግን ትረጋል በስም እንደሌለ ዶሮ ግን ቶሎ ይወስላል። እሺ ጓደኞቼ፣ እዚህ ጋራ ዶሮ አስቀምጬ እስኪበስል ሰዓት ድረስ ሰላጣ ሰርቻለሁ። እዚህ ጋራ ቲማቲም አለኝ፣ ኪያር አለኝ፣ እዚህ ጋር ሸበት አለኝ። እዚህ ጋር በሳል አክዳር ወይም በሳል ግሪን ኦኒዮን ማለት ነው አለኝ። እነዚህን ተጠቅሜ ያለው እኔ ከፍሬዘር ነው ያወጣሁት። ይህን ሸበት ወይም ይህንንም በሳል አክዳሩ ማለት ነው፣ እናንተ ቤት ውስጥ ፍሬሹ ካላችሁ ይህንንም ከትፋችሁ በርከታ አርጋችሁ ሽበቱ ማለት ነው፣ ይህንንም መጭ ሽንኩርቱን ሶሪ በሳል አክዳሩን ክትፍ አድርግታችሁ መጨመር ትችላላችሁ ማለት ነው። እና ሁለት ኪያር፣ አንድ ቲማቲም የተጠቀምኩት እኔ ለሁለት ሰዎች ስለምሰራ ነው ማለት ነው። እና ይሄን መስሪያ ሰላጣው ከዛ ደግሞ አሁን እዚህ ጋራ ሶስ አለኝ። ወደ ሶስ አሰራር እወስዳችኋለሁ፣ ተከታተሉ። ከዛ እዚህ ጋራ ውዶቼ ቁንዶ በርበሬ አረጋለሁ። እኔ ብላክ ፔፐር ነው ያደረኩት። እናንተ ፋይት ፔፐሩ ካላችሁ ነጭ ቁንዶ በርበሬ ማለት ነው። እሱን ጨምሩ ከዛ እዚህ ጋራ ዘይት ዘይቱን አለኝ አንድ 3 4 የሾርባ ማንኪያ የሚሆን ጨምሩበት። ከዛ እዚህ ጋራ ጫዋለኝ እንደምትፈልጉት እንደምትሰሩት መጠን። ይኸው አሁን ይሄን ሶስት ሰራን ያለን ነገር አሁን ሰላጣ ማለት ነውና በሰላክ ዳር መጠቀም የማስፈልጉ ከሆነ ወይ ደግሞ ከሌላችሁ ቀይ ሽንኩርት እንደዚህ ከተፋችሁ መጨመር ትችላላችሁ። ሰላጣው ላይ ማለት ነው። ቀይ ሽንኩርት ይገባበታል ሰዎቻችን የምንወድ ከሆነ እናንተ ምትወዱ የምትፈልጉ ከሆነ ማረት ትችላላችሁ ማለት ነው። እና ሌላው ነገር ምነግራችሁ ይሄ ቀይ ሽንኩርቱ ሰላጣው ውስጥ ስታረጉ ሽታ ስላለው ነው ብዙ ሰው የማይወደው። እንዳይሸትባችሁ ምን ትጠቀማላችሁ መሰላችሁ በኸል በከል ዘፈዝፉታላችሁ ክትፍት አድርጋችሁ? እንደዚህ አሁን እዚህ ከል ከላ አድርጌበት ነው። ከል ማለት አጭቶ የሚለው ነገር ነው። ይሄንን ትዘፈዘፉታላችሁ። ሽታው ይጠፋል። ሽታ አይኖረውም ከተዘፈዘፈ ማለት ነው። በከል ከዘፈዘፋችሁ ሽታ የለውም። ከዛም ብቻ አሁን እዚህ ጋር ደግሞ ለምን ቀቅላት ዶሮዋ የሚሆን ሶስ እንሰራለን ማለት ነው። እንዴ በነገራችሁ ላይ ሰላጣ ላይ ማለት ነው ግማሽ ሎሚ ነው የጨመርኩት እኔ ሁለት ያር አንድ ማቲም እና ፊኒሽ በሳላት ጋር ትንሽ የበት ነው የተጠቀሙት እናንተ በረከት ያለምን ሰሩ ከሆነ እንደምትሰሩት መጠናችሁ እየቀመሳችሁ መጨመር ትችላላችሁ ማለት ነው። እሺ እዚህ ጋር እንደምታዩ ትንሽ የሎሚ እንደዚህ ጨመርኩኝ። ከዛን እዚህ ጋራ ብላክ ፔፐር አለ። ብላክ ፔፐር ሩብ ሻይ ማንኪያ የሚሆን ጨምሩ። እሺ እናዱቺ እዚህ ጋር ኩርኩም አለ፣ ሩብ ሻይ ማንኪያ የሚሆን ጨምሩ። እና እዚህ ጋራ ይሄ ዘፈራን ከለር የብሪያኒ እንሰራበት ከለር እና እንደዚህ ቁንጥር እጨምራለሁ። እዚህ ጋራ ጫው እጨምራለሁ። እዚህ ጋራ ዘፈር መሸከል የአረብ ቅመም ልግዛት አንድ የሰርበማንኬት ጨምሬ ያለሁ። ከዛውዴት ይሄን እንደዚህ ሚክስ ሚክስ ታረጋላችሁ። ከዛ ወደ ጎን ታስቀምጣላችሁ ማለት ነው። ዶሯችሁ ከበሰለ በኋላ አሳያችኋለሁ። ተሰራ ያኔ አሁን እየሰራሁት ታውኛላችሁ ለማለት ትልቅ ነው። እዚህ ጋራ እኔ አንድ ብጭቆ የተዘፈዘፈ ወይም ወይ ማንጎ አሩዝ አለኝ። አሩዝ በስነቱን ከሽራ ይዘና እና ወዲህ እዚህ ጋራ የጋለ መጥበሻ አለኝ። የጋለ መጥበሻ ላይ ዘይት የተወሰነ እንደዚህ እጨምራለሁ። አሁን ሽንኩርትን ነው ማለት ነው። እንግዲህ አንድ ሽንኩርት ሽሩብሪ የተከተፈ ነው። ይሄንን ለዶሮዋ ከላይ ወይም ለድኮር ነገር የሚጠቀመው ነው። አሁን እየሰራሁት ታያለሽ። ይሄ ውዶች ሽንኩርት እየተጠበሰልኝ ነው። እና ውዶች ይኸው ዶሮ እንደዚህ ሆኖ በስሎልኛል። እንዳንፈው አሁን እዚህ ጋር ሳህን ላይ አወጣ ነው ማለት ነው ይሄው ውዶች ዶሮ ይመስሉበት ማለት ነው ዜ እራሳችሁ ውዶች ዶሯችሁ ሶሪ ቅርታ ሽንኩርታችሁ እንደዚህ በዚህ ክለር ሲሆንላችሁ ታወጣላችሁ ማለት ነው እንደምታዩ እንደዚህ አወጣዋለሁ በ ማለት ነው ምንም አላጠለውም መለያማነገር ያ ልትጠቀላችልይ ቅጠል በቀቀልንበት መረቅ አንደፋ ሩዝ እንሰራለን ማለት ነው። እሺ ውዶቼ አጥልየው ነው በማጥለያ አጥልየው ነው። ከዛ አሁን ይሄን የዘፈን ዘፈን ሩዛችን አምጥተን እንደዚህ ጭምር እናደርጋለን። እዚህ ጋራ ቬኔገር ወይም ማቸቶ ትንሽ፣ አንድ የሾርባ ማንኪያ የሚሆን እንደዚህ ጠብ አረግበታለን። ሩዛችሁ ረጃጅም ወይም ደግሞ ሀበ ሀበ ጠዊ ሊሆን ነው እንዲወጣላችሁ ከፈለጋችሁ እንደዚህ አጋዛችሁ ማስተሳሰብ ትችላላችሁ ማለት ነው። አሁን ወደዚህ ነው አበስላለሁ። ከዛ እዚህ ጋራ ራሱ ዶሮዋን የጠበስኩ ይሄ ሽንኩርቱን የጠበስኩበትን ዘይት ዶሮዋን እዚህ ጋራ አምጥቼ ነው የምጠብሳት። ከዛ ሁሉጭ ይሄንን ቅድም ያዘጋጀነውን ሶሳችን ማለት ነው፣ ለዶሮዋ ብለን ያዘጋጀነውን አምጥተን እዚህ ላይ እንደዚህ ቅብት እናረጋታለን ማለት ነው። ይሄኛው እኔ ግን ዶሮዋን ከነ ጅልዱ ነው የምታረጉት፣ እሺ። ይሄኛው ጅልዱ ነው አንስቼ አዘጋጅቼ ፍሬዘር ውስጥ ስለማስቀምጥ ለዛ ነው። እናቶች አሁን እዚህ ጋር ማለት ነው፣ ዶሮዋን ሲጠብሱ ዘይቱ በጣም የጋለ ስለሆነ ዶሮ የተቀቀለች ስለሆነ ውሃ ሊኖሮ ስለሚችል ስለማይታወቅ ተጠንቅቃችሁ ጥበሱ ማለት ነው። ለምሳሌ ይችል ላድርግላችሁ፣ እንዴት እንደሚጮህ ራሱ ስሞት። ዶሮ እዚህ ጋራ ሩዝ ያለ እየበሰለ ነው ያ ይመስላል። ከዛውን እዚህ ጋራ ውች የጠበስ ሽንኩርት ቶች እ ላይ እናደርጋለን። መሰላሲ ትንሽዬ ቁንዶ በርበሬ ብላክ ፔፐር ማለት ነው ትንሽ እናደርጋለን እና እዚህ ጋራ ግማሽ ሻይ ማንኪያ የሚሆን ስሙ እንደዚህ ታደርጋላችሁ። ከዛን እዚህ ጋራ ትንሽዬ ቁንጠጫው ታደርጋላችሁ ማለት ነው። ይሄ ውዶቼ እና በእጃችሁ ሚክስ ሚክስ ታረጋለች ተቀላቀላለች ማለት ነው። ውዶቼ አሁን እዚህ ጋራ ይሄ ስማቃለኝ ስማቂያ አምጥቼ እዚህ ሩዜ ላይ እንደዚህ እነሳንስበታለሁ ማለት ነው። አያችሁ እንዴት እንደሚያምሩ ዋው ማሻአላህ ተባረከ አላህ አላህ ሰርተህ የምታበላኝ እጄ ተባረክ። እና ይሄን ይመስላል። እዚህ ጋራ ውዶቼ ሩመን ደረቁ ካላችሁ ተጠቀሙ። እናንተ እኔ ስለሌለኝ አስጠቀቁ። ፍሬሹም ካላችሁ በማይክሮዌቭ አድርቃችሁ መጠቀም ትችላላችሁ። ግን እኔ በማይክሮዌቭ ብዙም ማድረቅ ሆነ ምግብ ማመቅ ምናምን ብዙም አልመክርም። እኔም ብዙም መጠቀም አልዱኛ ብዙም አንጠቀም። ማይክሮዌቭ ግን አለ አነት ደርጋችሁ መጠቀም ትችላላችሁ። ከሌለም እዩ እኔ እንደዚህ ሰርቻለሁ። እንደዚህ እንደኔ መስራት ትችላላችሁ ማለት ነው። ከዛም አሁን እዚህ ጋር የጠበስኳትን ነው ዶሬን አምጥቼ ተጨምራለሁ ኖሮ ዜ ላይ እና ያያችሁ፣ ውዶቼ ዶሮዬን አምጥቼ ጨመርኩ። ከዛ እዚህ ጋር ቅድም የሰራን ሽንኩርታችንን አጥተን እንደዚህ እናደርጋለን። ዋው ዋው ዋው! ማሻአላ ተባረከላ። እኔ ይመስላል ሰርታችሁ ሞክሩት። በጣም ነው የሚወደድላችሁ። ለእራት ለምሳም ላይ የሚፈልግ ሰው ካለ መስራት ትችላላችሁ። እኔ አሁን ይሄን ለእራት ነው የሰራሁት እኛ ቤት ደግሞ እንደ ሱማክ ነገር መንጠጥ ሚል ነገር ያለበት እና እንደዚህ ዲጄጅ ሙሰከን በሩዝ ምናምን በጣም ነው የሚወደደው ማለት ነው። እና የዲጄጅ ሙሰከን አሰራር ይሄን ይመስላል። ዘርታችሁ ሞክሩት ትወዱታላችሁ፣ እላችኋለሁ። ኮሜንት ላይክ አድርጉኝ፣ አሳብ አስተያየት ስጡኝ፣ እንማማር። የምታውቁትን አሳውቁኝ፣ የማውቀውን አሳውቃችኋለሁ። ባይ ባይ ይህን የመሰለ ተበልቶ የማይጠገብ ማይ የሆነ ምግብ ሰርቼላችኋለሁ። ስሩና ሞክሩት እናንተ ምላችኋለሁ ያ